ወደ እናንተ ይዘን ቀርበናል። ከዝውውር ጉዳዮች ጋር አያይዘን በጣም ሰፋ ያሉ ስፖርታዊ ጉዳዮችን ለማንሳት ቆይታዎችን የምናደርግ ነው የሚሆነው። እንድትከታተሉን በአክብሮት እንጋብዛለን። ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ አጋሩን፣ ቪዲዮችንን ላይክ፣ ቻነላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዛው። ይህንን ፕሮግራም እየመራው ፏዋድ ባሩ ወደ እናንተ አደርሳለሁ። እናንተም ሀሳብ አስቴቶቻችሁን እያጋራችሁን ቆይታችሁን ከእኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ቶትንሃም ለብራዚላዊው ኮከብ ከአስተን ቪላና ከኒውካስል ዩናይትድ ጋር በሶስትዮሽ ፉክክር ውስጥ ገብቷል። ቶትንሃም፣ አስተን ቪላና ኒውካስል ዩናይትድ የብሬንፈርዱን አጥቂ ኢጎር ቲየጎን ወደፊት እንግዲህ ሊፈጠር በሚችል የዝውውር ጉዳይ ላይ እየተከታተሉት ነው። ኢጎር ቲየጎ በብሬንፈርድ ግሩም ብቃትን ማሳያ እንግዲህ እያሳየ በሚገኝበት ዓመት ላይ ነው የሚገኘው። አፈጻጸሙ በሀገሪቱ ውስጥ ካሉ አንዳንድ ትልልቅ ክለቦች ፍላጎት እንዲያገኝም አድርጎታል። እንደ ትሪቬላና የስፔን ብሮዚል ዘገባዎች ከሆነ ደግሞ ቶተንሃም፣ አስተን ቪላ እና ኒውካስል ዩናይትድ ብራዚላዊውን አጥቂ ለማስፈረም ከፍተኛ ፍላጎት እንዳላቸው ነው የተነገረው። ሶስቱም ክለቦች እድገቱን በቅርበት እየተከታተሉት ሲሆን ለማስፈረም እድሉ ደግሞ እንግዲህ ቀደም ብለው እንደጠየቁ ጭምር ነው መረጃዎች ያሳዩት። የ24 አመቱ ተጫዋች በክሩዚሮ ውስጥም ደጋፊዎችን ካለፈ እና ደግሞ ስሙን ካስመዘገበ በኋላ በ2024 ክረምት ብሬንፈርድን ከመቀላቀሉ በፊት በሉዶጎሬትስ ራዝጋርድ እና በክለብ ብሩዥም አስደናቂ ጊዜያቶችን አሳልፏል። ባለፈው የውድድር ዘመን በሁለት ከባባድ የጉልበት ጉዳቶች ምክንያት በድምሩ ለ169 ደቂቃዎች ብቻ ነው በሜዳ ላይ በመቆየት በፕሪምየር ሊጉ ጥሩ ጅምር ያልነበረው። ሆኖም ግን ኢጎር ቲየጎ አሁን ባለው የውድድር ዘመን ነገሮች ሙሉ በሙሉ ተቀይረውለታል። ግቦችንም እያስቆጠረ ነው ብሪያኔም ቤሞ ና ዩኤን ዊሳ ከለቀቁ በኋላ በመጀመሪያ ቡድን ውስጥም የመጀመሪያ ቦታ ተሰጥቶታል። እናም ብራዚላዊ ዋጥቂ አስደናቂ ብቃትን በማሳየት ያንን እምነትም እየመለሰ ነው። በአስር የሊግ ጨዋታዎችም ስድስት ጊዜ የእንግዲህ ጎሎን ማስቆጠር መቻሉ የምናስታውሰውን በፕሪምየር ሊጉ ስምንት ጎሎችን ማስቆጠሩን ተመልክተናል። በእንግሊዝ ከፍተኛ ፕሪምየር ሊግ ውስጥም ከሱ የተሻለ ሪከርድ ያለው ኤርሊንግ ብራውት ሃላንድ ብቻ ነው። በሊቨርፑል እና በማንቸስተር ዩናይትድ ላይ ጎል በማስቆጠሩ የሱዝ እና በከፍተኛ ደረጃ ጨምሯል። ኢጎር ቲየጎ አሁን በቶተንሃም በኒውካስል ዩናይትድ እና በአስተን ቪላ እንደሚፈለግ ነው መረጃዎች የሚያሳዩት። የፕሪምየር ሊጉ ሶስቱ ክለቦች ኢጎር ቲየጎን ለማስፈረምም እየተንቀሳቀሱ ነው የሚገኙት። ዶሚኒክ ሶላንኬ ጤናማ ሆኖ ለመቆየት እየተቸገረ በመሆኑ ስፐርስ እሱን ወደ ቡር ናቸው ለመጨመርም ከፍተኛ ፍላጎት እንዳላቸው ነው የሚነገረው። ማክፓይሶቹ በክረምቱ ሁለት አጥቂዎችን ቢያስፈርመው አሁንም በግብ አቅጣጫ ላይ ግን የበለጠ ጥራትን ይፈልጋሉ። እናም የ24 ዓመቱ ተጫዋችም ለፕሮጀክታቸው ተስማሚ አድርገው ነው የሚቆጥሩት። በዚህ መሃል ኡናይ ኤምሪ በአንደኛው ቡድን ውስጥም ከኦሌ ዋትኪንስ ጋር የሚፎካከር ተጫዋች እየፈለገ ሲሆን የብሬንትፈርዱን አጥቂ በቡድን ውስጥ ማግኘትም ይፈልጋል። ብሬንትፈርድ በክረምቱ ብሪያኔም ቤሞን እና ዩኤን ዊሳን ከለየ በኋላ ሌላ ቁልፍ ኮከብን ማጣት ስለማይፈልግ ሶስቱም ክለቦች እሱን ለማስፈረምም ሊቸገሩ ይችላሉ ተብሎ ነው የሚጠበቀው። ውሉ እስከ 2029 ክረምት ድረስም እንግዲህ የሚቆይ ይሆናል። እንግዲህ ንቦች ወይም ብሬንፈርዶች ውይይቶች ላይ የበላይነት ይኖራቸዋል ተብሎ ነው የሚጠበቀው። ቶትናም ሆትስፐርስ እና ክሪስታል ፓላስ ሁለቱም ኢንተር ሚላን የመሀል ተከላካይ የሆነውን ያን ቢሴክን ለማስፈረም ፍላጎት አላቸው። እሱም 50 ሚሊዮን ዩሮ አካባቢ ያወጣል ተብሎ ነው የሚጠበቀው። ያን ቢሴክ በሚቀጥለው የዝውውር መስኮት ከኢንተር ሚላን ሊለያይ ይችላል ተብሎ ይጠበቃል። ባለፈው የውድድር ዘመን በቋሚነት የመጀመሪያ ቡድን ውስጥ የነበረ ቢሆንም በዚህ ዓመት ብዙ ነገሮች ተለውጠዋል። የጀርመናዊው ተከላካይ በሙሉ ብቃቱ ላይ እንዲሁ ደግሞ አይደለም። እናም ዘገባዎች እንደሚጠቁሙት ከሆነ ጣሊያናዊው ግዙፉ ክለብም የሂሳብ መዝገቡን ለማስተካከልና በሜዳ ላይ ያሉ ሌሎች ቦታዎችን ለማጠናከር እሱን በገንዘብ ሊለውጠው ይችላል ተብሎ ይታሰባል። ቶተንሃም እና ክሪስታል ፓላስ ከ24 ዓመቱ ተጫዋች ጋርም ስማቸው የተያዘባቸው የፕሪምየር ሊግ ክለቦች ናቸው። ሁለቱም ክለቦች በተከላካይ መስመራቸው ላይ የበለጠ ጥራትን ይፈልጋሉ እናም በቅርብ ጊዜ ችግሮች ቢገጥሙትም በእርሱ ላይ ለመወራረድ ደግሞ ፈቃደኞች ናቸው። በዚህ መሀል ከፌጂያስ የወጣ ዘገባ እንደሚያመለክተው ኢንተር ሚላን ቢሴክን ለመልቀቅ ወደ 50 ሚሊዮን ዩሮ አካባቢ ይፈልጋል። ጀርመናዊብ ኢንተርናሽናል በ2023 ክረምት ከዴንማርኩ ክለብ ኤጂኤፍ በ7 ሚሊዮን ዩሮ አካባቢ ኢንተር ሚላንን መቀላቀሉ ይታወሳል። ለመጀመሪያ ውድድር ዘመኑ ውስን እድሎችን ብቻ የነበረው ቢሆንም ቢሴክ ግን ባለፈው የውድድር ዘመን ከዋና ተዋናዮች አንደኛው ነበር። ሆኖም ያንን ብቃት መድገም ተስኖታል። እናም በአብዛኛው ጊዜም ተቀያሪ ወንበር ላይ ለመቀመጥም ተገዶ ተገኝቷል። ውሉ እስከ 2029 ክረምት ድረስ ቢቆይም ኢንተር ሚላን እንደ ቶትንሃም እና ክሪስታል ፓላስ ካሉ ክለቦች ባለው ፍላጎት ምክንያትም በገንዘብ ለመለወጥም እያሰበ እንዳለ ነው የሚነገረው። ቶማስ ፍራንክ የሜትር ከ96 ሜትር ቁመት ያለውን ተከላካይ በማስፈረም የተከላካይ አማራጩን የበለጠ ለማጠናከር እየፈለገ ነው። በዚህ መሀል ኤግልስ ክሪስታል ፓላሶች ውሉ እየተቃረበ የመጣውን ወይም የመልቀቂያ ጊዜው እየተቃረበ የመጣውን ማርክ ጎሂል ለረጅም ጊዜ የሚተካ ተጫዋች አድርገው የሚመለከቱት ይህንን ተጫዋች ነው። ክሪስታል ፓላስ ለፊርማው ጠንክሮ ለመግፋትም ዝግጁ ቢሆንም ስፐርስ በዚህ ደረጃ ላይ በጣም ከባድ ተፎካካሪ ተብሎ ይታሰባል። የኢንተር ሚላን የመጀመሪያ ፍላጎት ወደ 50 ሚሊዮን ዩሮ አካባቢ ቢሆንም ዘገባዎች እውነት ከሆኑ ግን ከ35 ሚሊዮን ዩሮ በላይ የሚሆኑ ጥያቄዎችን ሊቀበሉ እንደሚችሉ የሚያሳዩ መረጃዎች ናቸው። አሁን ላይ በትልቁ እየወጡ የሚገኙት የፕሪምየር ሊግ ክለቦች በሚቀጥለው ክረምት በነፃ ዝውውር ሊገኝ የሚችለውን የፌኖርዱን የመሃል ሜዳ ኮከብ ኩዌንቲን ቲምበርን ለማስፈረም የጦፈ ትግል ለማድረግ ዝግጁ ናቸው። የኩዌንቲን ቲምበር የወደፊት እጣ ፈንታ የመነጋገሪያ ርዕስ ሆኗል። ለፌኖርድ እያሳየ ያለው ወጥ ብቃት ከውል ሁኔታው ጋር ተዳምሮ በእንግሊዝ ውስጥ ባሉ በርካታ ክለቦች ኢላማ ውስጥ እንዲገባ አድርጎታል። ሚኬል አርቴታ በአንድ ወቅትም እሱ በጣም ጥሩ ተጫዋች ሲል ገልጾት እንደነበር እናስታውሳለን ተፌጃ ሲወጣ ዘገባ እንደሚያመለክተው ውሉ በውድድር ዘመኑ መጨረሻ ላይ የሚያበቃውን የሆላንዳዊን ኢንተርናሽናል ፊርማ ለማግኘት የፕሪምየር ሊግ ክለቦች ሊፋለሙ ይችላሉ። ዌስታም ዩናይትድ እንግዲህ ከእነዚህ ከሀገሪቱ ታላላቅ ክለቦች ጋርም በመሆን በእጩው ዝርዝር ውስጥ አስቀምጠውታል። በ2022 ትክረምት ወደ ልጅነት ክለቡ ፌኖርድ የተመለሰው ኩቬንቲን ቲምበር በቀረበ ጊዜ ብቃቱ ከጊዜ ወደ ጊዜ እየጨመረ መጥቷል። እሱ የአንደኛ ቡድን ቁልፍ አካል ሆኗል። ወጥ የሆነ አፈጻጸምም የሆላንድ ብሔራዊ ቡድንን እንዲቀላቀል አድርጎታል። እሱ እንደ መሃል አማካይ መጫወት ቢመርጥም የ24 ዓመቱ ተጫዋች ግን በተከላካይ ሚና ወይም ሆልዲንግ ሮልን በጣም ውጤታማ እንደሆነ ይነገራል። ብቃቱ ከትልልቅ እምቅ ችሎታ ጋር ተዳምሮ በእንግሊዝ ክለቦችም ኢላማ እንዲሆንም አድርጎታል ተብሎ ነው የሚታሰበው። ከፌኖርድ ጋር ያለው የአሁን ውል በሚቀጥለው ክረምት የሚያበቃ ሲሆን አዲስ ውል የመፈረም እድል ከሌለም የፕሪምየር ሊግ ክለቦችን በቅናሽ ዋጋ ከፍተኛ ጥራት ያለው ተጫዋች ለማስፈረም ይህንን እንደ ትልቅ አጋጣሚ የሚመለከቱታል። የኤር ዲቪዚው ክለብ ፌኖርድ እሱ በክለብ ውስጥ እንዲቆይ ቢፈልጉም፣ እንግዲህ የተለያዩ ነገሮች ከዚህ በፊትም ማድረግ ካልቻሉ በውድድር ዘመኑ አጋማሽ ላይ በገንዘብ ሊለውጡት ይፈልጋሉ። ፌኖርድ ለሆላንዳዊው አማካይም እስከ 20 ሚሊዮን ዩሮ አካባቢ የሚደርስ የዝቅተኛ ዋጋ ያላቸው ጥያቄዎችን ለመቀበልም ፍላጎት ሊኖራቸው ይችላል። ዌስታም የውድድር ዘመኑን ደካማ በሆነ ሁኔታ ከጀመረ በኋላ መሀል ሜዳውን ለማጠናከርም እንደዚህ አይነት እንቅስቃሴዎችን ማድረግ ይጠበቅበታል። ኩዌንቲን ቲምበርም ሊረዳቸው ይችላል። ሆኖም ግን ለፊርማው ከፍተኛ ፉክክር ሊገጥማቸው እንደሚችል ነው ግምቶች እየወጡ የሚገኙት። ማንቸስተር ዩናይትድ በጠሮር የዝውውር መስኮት የኖቲንግሃም ፎረስቱን ቁልፍ የመሃል ሜዳ ተጫዋች የሆነው ኤሊዮት አንደርሰንን ለማስፈረም እያቀደ ነው። በሩበን አሞሪም ስር የውድድር ዘመኑን ደካማ ጅምር ካደረገ በኋላ በማንቸስተር ዩናይትድ ነገሮች በመጨረሻ መሳካት ጀምረዋል። በዚህ ላይ ለመገንባት እንግዲህ ማንቸስተር ዩናይትዶች ለክረምቱ የዝውውር መስኮት ማቀድ ጀምረዋል። ፖርቱጋላዊው አሰልጣኝ በመሀል ሜዳ ላይ የበለጠ ጥራትም ይፈልጋል፣ እናም ቀደም ሲል ዋና ኢላማ ተደርጎም ተለይቷል። ከፌጂያስ የወጣ ዘገባ እንደሚያመለክተው ማንቸስተር ዩናይትድ የመሀል ሜዳውን የበለጠ ለማጠናከር ሲፈልግ ኤሊዮት አንደርሰንን ለማስፈረም ከፍተኛ ፍላጎት ይኖረዋል። የኒውካስል ዩናይትድ ወጣት ምሩቅ የሆነው ኤሊዮት አንደርሰን ለሩበን አሞሪም ስርዓት ተስማሚ እንደሆነ ይታያል እናም የጥሬ ተጫዋቾች የዝውውር መስኮት ለማድረግም እየተዘጋጁ ነው። ኤሊዮት አንደርሰን በሩበን አሞሪም በጣም ጥሩ ተጫዋች ተብሎ ተገልጿል። በ2024 ክረምት እንግዲህ ትሪኪ ትሪስ ወይም ኖቲንግሃም ፎረስትን የተቀላቀለው ኤሊዮት አንደርሰን በአጭር ጊዜ ውስጥም ራሱን እንደ አንዱ ቁልፍ ተጫዋች አድርጎ ማቋቋም ችሏል። የ23 ዓመቱ ተጫዋችም አስደናቂ ብቃትን ወደ እንግሊዝ ብሔራዊ ቡድን እንዲገባ ረርቶታል። እንዲሁም በሀገሪቱ ውስጥ ባሉ አንዳንድ ትልልቅ ክለቦችም የመፈለጊያ ዝርዝር ውስጥም ሰፍሯል። እሱ ገና ወጣት ቢሆንም ኤሌት አንደርሰን ከፍተኛ ብስለትን አሳይቷል። በመሃል ሜዳ ላይ በማንኛውም ሚና የመጫወት ችሎታው ከኳስ ጋር ባለው መረጋጋት ጋር ተዳምሮ ማንቸስተር ዩናይትድ ለፊርማው ለመግፋትም ዋና ዋና ምክንያቶች ናቸው። የኮቢ ማይኖ የወደፊት እጣፈንታ እርግጠኛ ባልሆነበት ሁኔታ ማኑዌሉ ጋርቴ ተጽዕኖ ማሳደር ባለመቻሉና ካሴሜሮ ወደ ስራው የመጨረሻው ምዕራፍ እየደረሰ በመሆኑ ማንቸስተር ዩናይትዶች በመሃል ሜዳ ላይ የበለጠ ጥራት እንደሚፈልጉ ግልጽ ነው። ሊፈጠር የሚችል ዝውውር አስቀድሞ የኖቲንጋም ፎረስቱን ተጫዋች በስፋት እየተከታተሉት ነው። እርሱ እንግዲህ ለፕሮጀክታቸው ተስማሚ አድርገው ቢቆጥሩትም ማስፈረሙ ግን ቀላል አይሆንም። ከኖቲንግሃም ፎረስት ጋር ያለው ውልም እስከ 2029 ክረምት ድረስ የሚቆይ ሲሆን ትሪኪ ትሪስ ለማስፈረም 35 ሚሊየን ፓውንድ ብቻ ከፍለው ቢሆንም፣ አሁን ላይ ግን ከ100 ሚሊየን ፓውንድ እስከ 120 ሚሊየን ፓውንድ አካባቢ ሊጠይቁበት ይችላሉ። በክረምቱ ከፍተኛ ወጪ ያወጡት ማንቸስተር ዩናይትዶች የገንዘብ ጉዳይ በእርግጠኝነት በጣም አስቸጋሪ ሊሆንባቸው እንደሚችል በርካቶች ግምቶቻቸውን እየሰጡ ነው የሚገኘው። ሪያል ማድሪድ የአርሰናል ቁልፍ ተጫዋች የሆነውን ዴክላን ራይስን ለማስፈረም ከፈለገ ከፍተኛ ገንዘብ ማውጣትና 150 ሚሊዮን ዩሮ አካባቢ ለመክፈል ሊገደድ ይችላል ተብሎ ይታሰባል። ዴክላን ራይስ በ2023 ክረምት አርሰናልን ከተቀላቀለ በኋላ ብቃቱ ወደ ላቀ ደረጃ ያሸጋገረ ይመስላል። የዴክላን ራይስ ለሰሜን ለንደኑ ክለብ ያለው ወጥ ብቃት ሳይስተዋል አልቀረም። በርካታ ትልልቅ ክለቦች እንግሊዛዊውን ኢንተርናሽናል በቡድናቸው ውስጥ ማግኘት ይፈልጋሉ ከፌጂያስ የወጣ ዘገባ እንደሚያመለክተው ሪያል ማድሪድ የመሃል ሜዳውን ለማጠናከር እየፈለገ ሲሆን አይኑን በዴክላን ራይስ ላይ ጥለዋል ሆኖም ግን አርሰናል ከቁል ተጫዋቻቸው አንዱን ለመልቀቅ ፍላጎት በጭራሽ የላቸውም 150 ሚሊዮን ዩሮ የሚደርስ ከፍተኛ ዋጋም እንግዲህ ሰቅለውን ያስቀመጡት አርሰናሎች በ2023 ከዌስትሃም ዩናይትድ ለማስፈረም ወደ 120 ሚሊዮን ዩሮ የሚጠጋ ገንዘብ ከፍለው ነበር በሰሜን ለንደኑ ክለብ ውስጥም ያመጣው ተጽዕኖን ከግምት ውስጥ ሲገባ አርሰናል ለቀጣይ ዝውውሩ ከፍተኛ ገንዘብ ለመጠየቅ ሙሉ መብት ይኖረዋል ተብሎ ይታሰባል። ሪያል ማድሪድ በሻቪ አሎንዞ ስራ አስደናቂ ጅምርን ቢያደርግም ስፔናዊው አሰልጣኝ በመሃል ሜዳ ላይ ባለው አማራጭ ግን አልተደሰተም። የበለጠ ጥራት ያለው በተለይ የመከላከል ሚና ላይ መጫወት የሚችል ተጫዋችም ይፈልጋል። ጃክ ዊልሼር በቅርቡ ዴክላን ራይስ በክለብ ውስጥ በጣም ተጽዕኖ ፈጣሪ ተጫዋች መሆኑን ተናግሮለት ነበር። የ26 ዓመቱ ዴክላን ራይስ ባለው ጠንካራ አካላዊ ብቃት ልዩ በሆነ አቋቋምና የመከላከል ችሎታ ምክንያት ለሪያል ማድሪድ ተስማሚ የሆነ ተጫዋች ይመስላል። አርሰናልን ከተቀላቀለ በኋላ ዴክላን ራይስ በግብ እንግዲህ አቅጣጫ የሚያሳየው ተጽዕኖም ጨምሯል። እሱ በመከላከል የመሃል ሜዳ ሚና ላይ መጫወት ብቻ ሳይሆን እንደ ኦሪዮል ሹዋሜኒ ወይም ፌዴሪኮ ቫልቬርዴ ካሉ ተጫዋቾች ጋር በጣም ጠንካራ ደብል ፒቮት ወይም የሁለትዮች ሚናን መፍጠር ይችላል። ሎስ ብላንኮቹ የመሀል ሜዳውን ለማጠናከር እንደ ዋና ኢላማ አድርገውም እየቆጠሩት ነው። ሆኖም ግን አርሰናል የራሱን ፍላጎት ስለማይቀንስ እሱን ማስፈረም ቀላል አይሆንም። ሪያል ማድሪድ ክለቡንና ተጫዋቹን ማሳመን ብቻ ሳይሆነ እንደዚህ አይነቱን ከፍተኛ የገንዘብ ወጪ የረጅም ጊዜ እቅዶቹን እንዲያስተጓጉልበት ማድረግም ይኖርበታል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የብራዚላዊ ዋጥቄ ኤንድሪክን በውሰት ለማዘዋወር ከሪያል ማድሪድ የተወሰኑ ውይይቶችን አድርገው እንደነበር ነው የተዘገበው። ሆኖም ግን ለመጀመሪያ ጊዜ እዚህ እንግዲህ በደይሊ ሜል ላይ እንደተዘገበው አንድ ቁልፍ ጉዳይ ነበር። ማንቸስተር ዩናይትድ ውሉን ቋሚ ማድረግ አማራጭ እንዲኖረው ፈልጎ ነበር፣ ነገር ግን ሪያል ማድሪድ ይህንን ለመወያየት በፍጹም ዝግጁ አልነበሩም። በመሆኑም የሎስ ብላንኮቹ ከማንቸስተር ዩናይትድ ጋር ያደረጉት ውይይት የተቋረጠ ሆኗል። በመተኮ ኤንድሪክ በቀጥታ በውሰት ወደ ሊዮን ሊያመራ የሚችልበት እድሉ ሰፍተዋል። ኤንድሪክ በሳንቲያጎ ቤርናቢው የመጫወቻ ጊዜ ለማግኘት ተቸግሯል። እናም እድገቱ ለእድገቱ ሲባልም በመደበኛነት የመጀመሪያ ቡድን እግር ኳስን መጫወትን እንደሚፈልግ ምንም ጥርጥር የለውም። ሪያል ማድሪድ የ19 ዓመቱ ተጫዋችም የበለጠ ልምድን ይዞ ወደ ስፔን ከተማ እንዲመለስም በሚቀጥለው የውድድር ዘመን በቡድን ውስጥ ቦታ ለማግኘት እንዲወዳደር ይፈልጋል ተብሏል። ማንቸስተር ዩናይትድ አጥቂ ለማስፈረም ሲያቅር ኤንድሪክ ተመልክቶት ነበር። ምንጮች እንደተናገሩት ከሆነ ጆሹዋ ዘርክዚን በተመለከተ ባለው ጥርጣሬ ምክንያት ዩናይትድ በዚህ ጥር እንግዲህ አጥቂ ለማስፈረም ስለፈለገ ኤንድሪክን በቁም ነገር መመልከቱን አረጋግጧል። ምንጮች ሲናገሩም የዩናይትድ ባለስልጣናት ከማድሪድ አቻዎቻቸው ጋር ከትዕይንቱ ጀርባ ውይይት አድርገው ነበር። ኤንድሪክ ለጠሮ ወርም ሲመለከታቸው ከነበሩ ተጫዋቾች አንደኛው ነው። ነገር ግን ውሉን ቋሚ ማድረግ አማራጭ እንዲኖረው ፈልገው ነበር። ሪያል ማድሪድ ግን ቀጥተኛ ውሰት ብቻ ስለፈለገ አሁን ውድድሩን የሚመራው ሊዮን ሆኗል። ቀደም ሲል በዴይሊ ሜል ላይ እንደወጣው ከሆነ ጆሹዋ ዘርክዚ በዚህ ክረምት ከዩናይትድ ለመውጣት መንገድ የሚፈልግ ይመስላል። እናም ደግሞ ክለቡ እንዲሄድም ሊፈቅድለት ይችላል። ነገር ግን የሚተካ ተጫዋችም ካስገባ ብቻ ነው። ከጥር ወር በኋላ የሩበን አሞሪም የፊት መስመር ምን እንደሚመስል ማየቱ አስደሳች ያደርገዋል። ነገር ግን በክረምቱ የተፈረመው ቤንጃሚን ሼስኮ በዝግታ ከጀመረ በኋላ ቡድኑ በአንዳንድ ለውጦች እንደሚጠቀም ግልጽ ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ባለፈው የውድድር ዘመን ያልነበራቸውን በዚህ አመት ግን ለስራቸው የሚሆን አንድ እቅድ ነገር እንግዲህ አብራርተዋል በሰጡት ጋዜጣዊ መግለጫ ላይ። በዚህ ዘመቻ የቡድኑን የጉዳት ሪከርድ መሻሻሉን በተመለከተ የተለያዩ ጥያቄዎች ቀርቦላቸው ምላሽ ሰጥተዋል። ሩበን አሞሪም ቁልፍ ልዩነቱ የመሀል ሳምንት ወይም የአውሮፓ ውድድሮች አለመኖር ምክንያት እንደሆነ ጭምር ነው የተናገሩትና አረፍት ማድረጋችን ከጉዳት ነጻ አድርጎናል ብለዋል ከካራባው ዋንጫም ቀደም ብሎ እንግዲህ መሰናበታቸው ምናልባት ጥሩ ባይሆንም በጨዋታዎች መካከል ግን ተጨማሪ ረፍትና ሩበን አሞሪም በተግባር ሜዳ ላይ ከተጫዋቾቻቸው ጋር እንዲሰሩ ተጨማሪ ጊዜ በመስጠቱ ለቡድኑ ትንሽ ጠቅሟል ተብሎ ይታሰባል አሁን ይህንን ለዩናይትድ ውጤት እየሰጠ ያለ ይመስላል። ቡርኖ እየተሻሻለና የሩበን አሞሪም የእግር ኳስ ዘይቤም ከቅድሞ በተሻለ ሁኔታ እየተጫወቱ እንደሚገኝ ነው የሚነገረው። በዚህ ውድድር ዘመን ስለተሻሻለው የቡርኖ አካላዊ ብቃት ሲጠየቁም ሩበን አሞሪም እንደ ማንቸስተር ኢቭኒንግ ኒውስ ዘገባ የሚመለከተውና ያሉት ትልቁ ምክንያት ይመስለኛል በየሳምንቱ አንድ ጨዋታ ብቻ መኖሩ ነው በሚቀጥለው ልምምድ ላይም ሲቸገሩ ሊቸገሩ እንደሚችሉ ከምታውቋቸው ተጫዋቾች ተጨማሪ ቀን መስጠት ትችላላቸው። ስለዚህም ትልቁ ምክንያት ይህ ይመስለኛል ሲልም ጭምር ነው የተናገረው። በዚህ ውድድር ዘመን ሊወዳደሩ የሚችሉ ሌሎች ተቀናቃኞቻቸውን ከዚህ የበለጠ የጨዋታ መርሃ ግብር ስላላቸው፣ ይህ ለዩናይትድ በውድድር ዘመኑ ሂደትም እንዴት እንደሚጠቅም ማየቱ አስደሳች ይሆናል ብለዋል። ሊቨርፑል በዚህ አይነቱ ከፍተኛ የስራ ጫና መቸገሩን የሚያሳዩ ምልክቶች ቀድሞውኑ አሳይተዋል። የአርሰናል ብቃት ጥሩ ሆኖ ቢቆየም በርካታ ቁልፍ ተጫዋቾች በጉዳት ምክንያት ከሜዳ ውጪ መሆናቸው የሚታወቅ ጉዳይ ነው። አንድ የሊድስ ዩናይትድ ተጫዋች ለብሔራዊ ቡድን ስብስብ ለመመረጥ እንደገና ባለመቻሉ ከአሰልጣኙ በአመለካከቱ ወይም በአቲቲዩድ የተወሰነ ምክር ተሰጥቶታል። ይህ ተጫዋች የ25 ዓመቱ የክንፍ አጥቂ የሆነው ኖህ ኦካፎር ሲሆን በፕሪምየር ሊግ ውስጥ እየተጫወተና በኤላን ሮድ ላይም ጥሩ ተጽዕኖችን እያሳደረ ቢሆንም በስዊዘርላንዱ አሰልጣኝ ሙራት ያኪድ ዘንድ ግን ችላ መባሉ እንደቀጠለ ነው። ኦካፎር ቀደም ሲል በቀድሞ ክለቡ ኤሲ ሚላን ውስጥም ልምላሜ ያለው ወጣት ተሰጦ ይመስል ነበር። ነገር ግን አሁን ላይ በእንግሊዝ ከፍተኛ ዲቪዚየን ውስጥ ለመቆየት በሚታገል ክለብ ውስጥም በመሆኑ ነገሮች ለሱ ሙሉ ለሙሉ አልተሳኩም። ያኪን ኦካፎር እንግዲህ ለዓለም አቀፍ ግጥሚያዎች እንዳይጠራው የወሰነበት ምክንያትም ሲገልጽ ከኦካፎር የበለጠ እንደሚፈልግም ግልጽ አድርጓል። ኖህ ኦካፎር እንዴት ብቃቱን አሻሽሎ የስዊዘርላንድ ብሔራዊ ቡድን ቦታን መልሶ ማግኘት እንደሚችል ተነግሮታል። ኦካፎር ለልዊስ እንግዲህ በልዊስ በስዊዝ ብሔራዊ ቡድን 24 ጨዋታዎችን አድርጎ ሁለት ጎሎችን አስቆጥሯል። ስለዚህም ለወደፊቱ ጊዜው ደግሞ ቦታ ሊኖረው እንደሚችል መገመት ይቻላል ተብሎ እንደሚጠበቅ ነው መረጃዎች ያሳዩት። ሆኖም ግን ያኪን ከፍተኛ ደረጃዎችን ለመጣልና በትልቅ ስምም ላይ ምሳሌ ለመስጠት ዝግጁ መሆኑን ግልጽ አድርጓል። ኦካፎር እንዴት ወደ ቡድኑ መመለስ እንደሚችል ሲያብራራ አሰልጣኙ እንዲን ያሉት ከኦካፎር ጋር ደጋግሜ ተነጋግር፣ ያለው በሜዳ ላይና ከሜዳ ውጪ ከእሱ ምን እንደምጠብቅ ነግሬዋለሁ። ቃላቶቼ የመጨረሻ ወደ እሱ ይደርሳሉ ብዬ ተስፋ አደርጋለሁ ብሏል። እሱን መከታተላችንን እንቀጥላለን። አጥቂ ተጫዋቾች በጎል ማስቆጠር ሪከርዳቸው ይለካሉ። አሁን በቡርን ውስጥ ያሉት በዚህ ረገድ ከኦካፎር ይበልጥም የተሻለ ጎን እንዳላቸው እመለከታለሁ ሲልም ጭምር ነው የተናገረው። ሊቨርፑል የባየር ሚኒኩን የመሃል ተከላካይ ዳዮት ኦፓሚካኖን የማዘዋወር ዕድሉን ሊያጣ ይችላል ተብሏል። ምክንያቱም የእሱ ወኪል አሁን ላይ ከሪያል ማድሪድ ጋር ስብሰባ ላይ ይገኛል። ይህንን የዘገበው ጋዜጠኛም አንዲ ካይላ ሲሆን የፈረንሳይ ኢንተርናሽናል ተጫዋች ወኪሎችም በዚህ ሰዓት ከሪያል ማድሪድ ባለስልጣናት ጋር እየተነጋገሩ መሆናቸውን የገለጸው የሆነው ዳዮት ኦፓሚካኖ በዚህ ቀደም በብቸኝነት እንደ ዴይሊ ሜል ዘገባ ከሆነ በሌሎችም በርካታ መገናኛ ብዙሃን ከሊቨርፑል ጋር በተያዘ ስሙ በትልቁ ሲነሳ እንደነበር የምናስታውሰው ነው። አሁን ላይ ኦፓሚካኖ በአሊያንዝ አሬና የሚያበቃ ውል ስላለው ወደ ማድሪድ የማዘንበል እድሉ ከፍተኛ ይመስላል። የ27 ዓመቱ ኦፓሚካኖ በቅርብ ዓመታት ለባየር ሚኒክ ባሳየው እጅግ ከፍተኛ ብቃትም በነፃ ዝውውር ለሪያል ማድሪድ በጣም ግሩም ውል ሊሆን ይችላል ተብሎ ይታሰባል። ኦፓሚካኖ ከሊቨርፑል ይልቅ ወደ ሪያል ማድሪድ መሄዱ ለሊቨርፑል ሙሉ ለሙሉ መጥፎ ዜና ላይሆን ይችላል። ምክንያቱም እነሱም በተከላካያቸው ኢብራሂማ ኮናቴ ዙሪያ የራሳቸው የሆነ ውል ጉዳይ አላቸውና። ኢብራሂማ ኮናቴ በቅርብ ጊዜያት በሊቨርፑል የተከላካይ መስመር ውስጥም ቁልፍ ተጫዋች ሆኖ ቆይቷል። እናም አዲስ ውል ይፈርም እንደሆነ ለማየት ይጠበቃል። ሆኖም ግን ሎስ ብላንኮቹ ዳዮት ኦፓሚካኖን ለማስፈረም እየተነጋገረ ከሆነ ይህ ማለት ኢብራሂማ ኮናቴ ወደ ሳንቲያጎ ቤርናቢው የመሄድ እድል አያገኝም ማለት ሊሆን ይችላል ይህም ደግሞ በአንፊልድ አዲስ ውል እንዲፈርም ሊያሳምነው ይችላል ተብሎ ነው የሚታሰበው በዴይሊ ሜል እንደተዘገበው ከሆነ በቅርብ ጊዜያት ኢብራሂማ ኮናቴ ከሪያል ማድሪድ ፍላጎት ጋር በተያዘም ለወደፊቱ ስጋቶች ነበሩት ማድሪድ የአርሰናሉን ዊሊያም ሳሊባን ከግምት ውስጥ ካስገባ በኋላ እሱን ግን በአንፊልድ አዲስ ውል ፈርሟል አሁን ላይ ኢብራሂማ ኮናቴ ላይ እያተኮረ ነው የሚገኘው። ዳዮቶ ፓሚካኖ ለሪያል ማድሪድ ጠንካራ አማራጭ ነው። ስለዚህ በሚቀጥሉት ሳምንታትና ወራት ኮናቴ ሌሎች እንግዲህ ሊሆኑ የሚችሉ ፈላጊዎችን ያገኛል ወይ የሚለው አስደሳች ጥያቄ ይሆናል ተብሎ ነው የሚታሰበው። የማንቸስተር ዩናይትድ በባህያ ክለብ ውስጥ በከፍተኛ ደረጃ ላይ የሚገመተውን ድንቅ ታዳጊ አጥቂም ዴለን ለማስፈረም የሚያስችል አስደሳች የዝውውር እንቅስቃሴ እያሳዩ እንደሆነ ተነግሯል። የ17 ዓመቱ ብራዚላዊ ተጫዋች ከማንቸስተር ሲቲና ከኖርዌዩ አጥቂም ኤርሊንግ ብሮት ሃላንድ ጋር እየተነጻጸረ ሲሆን ማንቸስተር ዩናይትድ በቅርብ ጊዜም በስፋት ሲከታተሉት ቆይተዋል። ባለሥልጣናት ዴለን ለመመልከትም ከተጓዙ በኋላ ማንቸስተር ዩናይትድ አውንታዊ ግብረ መልስም ያገኘ ይመስላል። እናም አሁን እሱን ለማስፈረም በሚደረገው ድርድር ተወዳጅ ሆኖ ቀጥሏል። ዩናይትድ ዴለን በፍጥነት ለማስፈረም መቻኮል እንዳለበት ይገመታል። ተጫዋቹ በወጣትነት ደረጃ እያስደነቀ ሲሆን ብዙም ሳይቆይ ሌሎች ትልልቅ የአውሮፓ ክለቦችን እሱን መፈለጋቸው አይቀሬ ነው የሚሆነው። የዩናይትድ እንግዲህ ከሰር አሌክሳንደር ቻማን ፈርጉሰን ዘመን በኋላም ለብዙ ዓመታት ከመጠን በላይ ገንዘብ በማውጣትም ያልተሳኩ የሱፐርስታር ግዢዎችን አድርጓል። ነገር ግን አሁን ላይ ምልመላውን ለማሻሻል ጥረት እያደረገም ይመስላል። የማንቸስተር ዩናይትድ ደጋፊዎች ማለት እንደ ዴል ያሉ ወጣት ተጫዋቾችን ከተቀናቃኛቸው ቀድመው በመለየትም ብዙ ገንዘቦችን ሳያወጡ ማስፈረም ይችላሉ ብለው ተስፋ ያደርጋሉ። እርግጥ ነው አብዛኞቹ የዩናይትድ ደጋፊዎች በዚህ ሳምንት መጨረሻ ለቶትንሃም ከማንቸስተር ዩናይትድ ጋር ባደረገው የፕሪምየር ሊግ ጨዋታ ላይ እንግዲህ የተለያዩ ነገሮች ላይ ትኩረት አድርገው ነበር። ነገር ግን አንዳንድ ደጋፊዎች ሁልጊዜም በአዲሱ የዝውውር ዜናዎች ላይ አንዳንድ ነገሮችን ያነሳሉ። የሩበን አሞሪም ቡድን ከሌሎች ይበልጥ የተላመዱ ስሞች ላይ ሊገናኝ ቢችልም ዴል ግን አሁንም ሌላ መከተል የሚገባቸው ተጫዋች ይመስላል። ዴል በለጋ ዕድሜያቸውም ወደ እንግሊዝ እግር ኳስ የመዘወር ስማቸውን ያተረፉ ሌሎች የብራዚል ድንቅ ታዳጊዎችን ፈለግ ሊከተል ይችላል። በዚህ የውድድር ዘመን ኤስቴቫ ዊሊያን በቼልሲ ውስጥ ድንቅ አፈጻጸምን ሲያሳይ እየተመለከትን ነው። እንዲሁም አንድሬ ሳንቶስም በዚህ የውድድር ዘመን በሰማያዊዎቹ ቤትም ጥሩ ነገሮችን ማሳየት እየቻለ የሚገኝ ተጫዋች እንደሆነ ይነገራል። ወደ ኋላ ስንመለስ ጋብርኤል ማርቲኔሊ እና ጋብርኤል ሄሱስ በለጋ ዕድሜያቸው ነው ወደ ፕሪምየር ሊግ በመምጣት ወደ ከፍተኛ ተጫዋቾች ሊያድጉ የቻሉት። ዴል ወደ ዩናይትድ ከተዘዋወረ እንደዚህ አይነት ስኬት ማግኘት ይችል እንደሆነ ወይም እንደ ኤንድሪክ ከፓልሜራስ ወደ ሪያል ማድሪድ ከተዘዋወረ በኋላ እንዳሳየው ይቸገር እንደሆነ ማየቱ አስደሳች ነው የሚያደርገው። ቪቶር ሮኪዮም በለጋ ዕድሜው ወደ አውሮፓ ተዘዋውሮ በባርሴሎና ሳይሳካለት ቀርቷል፣ ምንም እንኳን ወደ ብራዚል ከተመለሰ በኋላ ቢሻሻልም አሁን ደግሞ ከቸልሲ ጋር ወደ ፕሪምየር ሊግ ለመዛወርም ከሚነሱት የብራዚል አጥቂዎች መካከል ቪቶር ሮኪዮ አንደኛው እንደሆነ ስሙ ይነሳል። የኒውካስል ዩናይትድ አማካይ ሳንድሮ ቶናሊ ስለወደፊቱ ወደፊቱ ከተነሱለት ጥያቄዎች ጋር በተያያዘ አሌክዛንደር ኢሳክን በመጥቀስ እምብዛም አሳማኝ ያልሆነ ምላሽ ነው የሰጠው። አሌክዛንደር ኢሳክ በክረምቱ የዝውውር መስኮት ውዝግብ ውስጥ እንግዲህ አድማስ ከመምታት ድረስ የደረሰ ሲሆን በመጨረሻም ወደ ሊቨርፑል በመዘወር የሚፈልገውን ዝውውር አግኝቶ ኒውካስልን ለቆ መውጣቱ የሚታወስ ነው። ቶናሊም የቅረበ ጊዜ ውስጥም ከትልልቅ ክለቦች ፍላጎት የሚስብ ሌላ የኒውካስል ተጫዋች ሊሆነ የሚችል ይመስላል። ጣሊያናዊ ዓለም አቀፍ ተጫዋችም የዝውውር ወሬዎችን ለማብረድም ብዙም ጥረት እንዳላደረገ ነው መረጃዎች የሚያሳዩት እንደ ፓሪሰን ዠርሜንና ዩቬንቱስ ያሉ በአውሮፓ ውስጥ ያሉ ትልልቅ ስሞችም በቅርብ ጊዜ ከሳንድሮ ቶናሊ ጋር ተያይዘው ተዘግበዋል። እናም ደግሞ እሱ ለኒውካስል ዩናይትድም በጽኑ ለመወሰን የማይፈልግ ይመስላል። ሳንድሮ ቶናሊ ስለ ዝውውር ሁኔታም ሲወያይ አሌክዛንደር ኢሳክን ጠርቷል። ሪፖርተሮች በሴንት ጀምስ ፓርክ ስላለው ወደፊት ሲጠየቁትም ቶናሊ በክለቡ ቆያለው ብሎ ከተናገረ በኋላ ሀሳቡን ቀይሮ እንደ አሌክዛንደር ኢሳክ በሆነ መንገድ ሊሄድ ስለሚችል አሁን ያንን ማለት እንደማይፈልግ ነው ያመነው። ቶናሊ እንዲህ ያለው ደስተኛ ነኝ፣ ለአንድ ተጨማሪ አመት ብቻ ሳይሆን ለሰዎቹ ለደጋፊዎቹና ለእያንዳንዱ ተጫዋች እዚህ ኒውካስል ላለው ለእያንዳንዱ የስራ ባልደረባ ደስተኛ ነኝ። እያንዳንዱ ጨዋታን ለማሸነፍ በየቀኑ ሰራለው፣ ለኒውካስል ላለው ለእያንዳንዱ ሰው እሰራለው። አክሎም እንዲህ ብሏል፣ እዚህ አስር አመታትን መቆየት እፈልጋለሁ ብዬ ማለት አልፈልግም፣ ነገር ግን በሁለት አመት በሶስት አመት በአራት አመት ወይም በአምስት አመት ውስጥ ይሄዳለው። ለኔ አመት በአመት ማሰብ እፈልጋለሁ። ይህ እግር ኳስ ነው። ባለፈው በጋ ለእኛ ለአሌክዛንደር ኢሳክ አስቸጋሪ ነበር። ነገር ግን ይህ እግር ኳስ ነው። ለህይወትህ ለሌላ ቡድን አማራጭ ካለ ስለ ሁሉም ነገር ማሰብ ይኖርብሃል። እዚህ ለአስር ዓመታት መቆየት ፈልጋለሁ ብዬ ማለት አልፈልግም። ነገር ግን አሁን ላይ እዚህ ደስተኛ ነኝ። ስለ ሌላ ቡድን ምንም ነገር አላስብም ሲልም ጭምር ነው የተናገረው። ቶናሊ ከጥቂት ዓመታት በፊት ኤሲ ሚላንን ለቆ ኒውካስል ዩናይትድን የተቀላቀለ ሲሆን አሁን ከቋሚ እስከ ዋናዎቹ አንደኛው ነው። ስለዚህም ደግሞ ይህንን ብቃት ማስቀጠል ከቻሉ ከትልልቅ ስሞች ጋር መገናኘቱን እንደሚቀጥል በእርግጠኝነት መናገር ይቻላል። ሊቨርፑል የማጥቃት መስመሩን እንደገና ለመገንባት ከፍተኛ ገንዘብ እያወጣ ባለበት ጊዜ ሉዊስ ዲያዘን ወደ ባየር ሚኒክ እንዲሄድ መፍቀዱ በዚህ ክረምት የዝውውር መስኮት ላይ ትልቅ ስህተትን የሰራ ይመስላል። እንግዲህ ሊቨርፑሎች ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ ሲያሸንፉ አስደናቂ ነበሩ። ሉዊስ ዲያዝም በ36 የፕሪሚየር ሊግ ጨዋታዎች 13 ጎሎችን በማስቆጠር ቁልፍ ሚናን ተጫውተዋል። ዲያስ በሊቨርፑል ለቆ ወደ ባየር ሚኒክ እንዲሄድ የተፈቀደው በ65 ሚሊየን ፓውንድ ብቻ ሲሆን፣ የመርሲሰዱ ግዙፎች ግን በጭራሽ ያልተግባቡ አዳዲስ አጥቂዎች ተጫዋቾች ላይም ከፍተኛ ገንዘቦችን አፍስሰዋል። እንደሚያሳየው ከሆነ ዲያስ በዚህ የውድድር ዘመን በሁሉም ውድድሮች 10 ጎሎች ላይ ደርሷል። ይም የሊቨርፑል አዲስ ፈራሚ ከሆኑት ሁጎ ኤኪቲ ኬና አሌግዛንደር ይሳክ እንዲሁም ፍሎሪያን ቨርትስ በጋራ ካስቆጠሩትም የሚበልጥ ነው። ኤኪቲኬ ከአይንትራክ ፍራንክፈርት ከተቀላቀለ በኋላ ለሊቨርፑል ጥሩ ጅማሩን አድርጓል። ነገር ግን በአሌክዛንደር ኢሳክ እና በፍሎሪያን ቨርትስ ላይ የወጣው ከፍተኛ የገንዘብ መጠን ግን እስካሁን ድረስ ግዙፍ ብክነት መስሎ ነው የሚታየው። ኢሳክ ሙሉ በሙሉ በጤንነት ላይ አልነበረም እናም አንድ ጎል ብቻ ያስቆጥሯል። ቨርትስ ደግሞ ገና ጎል ማስቆጠር አልቻለም። እነዚህ ተጫዋቾች በቅደም ተከተል 125 ሚሊዮን ፓውንድ እና 113 ሚሊዮን ፓውንድ ያስከፈሉ ተጫዋቾች እንደሆኑ ይታወቃል። ምንም እንኳን የአርኔ ስሎት ቡድን በአስተን ቪላና በሪያል ማድሪድ ላይ በተከታታይ ባስመዝገባቸው ሁለት ድሎች ወደ አሸናፊነት ተመልሶ የነበረ ቢሆንም በሲቲ ደግሞ ሽንፈት ቀምሷል። ዲያስ አዲሶቹን የሊቨርፑል አጥቂዎች በጎል ብዛት እየበለጠ ብቻ ሳይሆን ከሙሐመድ ሳላህ አምስትና ከኮዲ ጋክቦ አራት በላይም ጎል አለው። እነዚህ ሁለቱ ባለፈው የውድድር ዘመን ካየናቸው ጋር ሲነጻጸሩ ዝቅተኛ ብቃት ነው እያሳዩ የሚገኙት። አሁን ብዙ ደጋፊዎች በዚህ ሳምንት መጨረሻ ከኢቲያድ ስቴዲየም በተደረገው የማንቸስተር ሲቲ ጨዋታ ላይ እንግዲህ በትልቁ ሽንፈት እንደገጠማቸው ይታወሳልና በሚቀጥለው ህዳር ወር አጋማሽ ላይ እንግዲህ የተለያዩ ነገሮችን ወይም የጥር ተጫዋቾች የዝውውር መስኮት ሲመጣ ተጫዋቾችን በማስፈረም ላይ ትኩረት ሊያደርጉ ይችላሉ። ሊቨርፑል በሁሉም ውድድሮች ላይ ቀድሞውኑ 24 ጎሎችን አስተናግዷል። ሲቲ ላይ ደግሞ የተቆጠረበት ሶስት ጎል 27 አድርሰውታል። እናም በብቃቱ ላይ ያለው ኤርሊንግ ሀላንድ ደግሞ በዚህ ሳምንት መጨረሻ ላይም ጥሩ ጎል እንዳስቆጠረባቸው ይታወሳል። መልካም የነበረ ጊዜን ሊቨርፑሎች ማሳለፍ ቢችሉም አምና ዘንድሮ ግን አጀማመራቸው በጣም አስከፊ ሆኗል። ምናልባት አሌክዛንደር ኢሳክ ሙሉ ጤንነቱን ሲያገኝ የተሻለውን ብቃት እያሳየናል ተብሎ ይጠበቃል። ነገር ግን ሊቨርፑል ፍሎሪያን ቨርትስ እስኪረጋጋና በመጨረሻም የ100 ሚሊዮን ፓውንድ ፕላስ ተጫዋች መሆኑን እስኪመስል ድረስም መጠበቅ ይችላል ተብሎ ይታሰባል። ሊቨርፑል በዲያዝ አማካኝነት ወርድረመቱ ከፍተኛ ቁጥር ያለው ጎልና ለጎል እድሎች አስተዋጽኦ የሚያደርግ በፕሪምየር ሊጉ የተረጋገጠ ተጫዋችም ነበረው። በዚህ ሳምንት መጨረሻ ግን በእሱ አይነት ተጫዋች ምን ያክል እንደሚፈልጉ መገመቱ ቀላል ይሆናል ተብሎ እንደሚታሰብ ነው መረጃዎች በትልቁ እያጋሩ የሚገኙት። ውድ የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ቆይታችሁን ከእኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ፎአር ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።